ድርጊቶች ከቃላት በላይ ጮክ ብለው ይናገራሉ። ነገር ግን ዝም ያሉ ድርጊቶች እስከ መጨረሻው ያስተጋባሉ። አንዳንድ ሴቶች ለምን አንድም ቃል ሳይናገሩ አክብሮትና አድናቆትን ያለ ልፋት እንደሚያዙ እንደሚያገኙ አስብሹ፣ ታውቃለሽ። ዛሬ ወንዶች አንቺን በአዲስ ብርሃን እንዲያዩ የሚያደርጉ አስር ስውር እርምጃዎችን እንመለከታለን እና ማን ቁጥር ዘጠኝና አስር ጨዋታውን ሙሉ በሙሉ ይለውጡታል። እስከ መጨረሻው አብራችሁ ቆዩ፣ ምክንያቱም ዛሬ የምትረዱት ነገር ተደብቆባችሁ ወይም ተሰውሮባችሁ የነበረው ሚስጥሩ የማጣፈጫ ሊሆን ይችላል። በዝምታ የምናደርገው ነገር ስለ ማንነታችን ብዙ ይናገራል። እነዚህ እርምጃዎች የሚጮቡ ወይም የሚያብረቀርቁ አይደሉም ነገር ግን ቃላቶች የማያስተካክሉትን ዘላቂ የሆነ ስሜት ይፈጥራሉ። ዝም ያሉ ድርጊቶች ማውራት ፈጽሞ ሊኖሩ የማይችሉን ትኩረትና አክብሮትን የማዘዣ መንገድ አላቸው። አንድ ሰው በጥልቅ ዋጋ እንዲሰጥሽ ለማድረግ ትክክለኛውን ግብዓት፣ ትኩረት፣ ጉጉት፣ አድናቆትና የተወሰነ ሚስጥራዊነትን ይፈጥራሉ። ጨዋታውን ከፍ ለማድረግና የማይረሳ ተጽዕኖ ለመፍጠር ዝግጁ ከሆናችሁ በትኩረት ተከታተሉ። እና ለተጨማሪ ህይወትን የሚቀይሩ ግንዛቤዎች ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ እርምጃዎቹ። አንደኛ ያለ ቃላት ገደቦችን አስቀምጭ። ገደቦችን ከማስቀመጥ ችሎታ የበለጠ በፍጥነት አክብሮትን የሚያዝ ነገር የለም፣ እና አንዳንድ ጊዜ በጣም ኃይለኛ የሆኑት ገደቦች ያለ አንድም ቃል የሚገለጹት የሚተላለፉት ናቸው። አንድ ሰው ገደብሽ እንዳለፈ አስቢ እና ከመጨቃጨቅ ወይም ራስሽን ከማብራራት ይልቅ በቀላሉ ቆመ ብለሽ በጥልቅ ትንፋሽ ወስደሽ ወደ ኋላ ትመልሻለሽ። ያ ዝምታ ከየትኛውም ክርክር የበለጠ የሚያስተጋባ ነው። እዚህ ጋር ነው የሰውነት ቋንቋ የቀርብ ጓደኛሽ የሚሆነው። ጠንካራ ግን የተረጋጋ አገላለጽ፣ ስውር እራስን መነቅነቅ፣ ወይም ወደ ተሳሳተ አቅጣጫ ከሚሄድ ንግግር ትቶ መውጣትም እንኳን እነዚህ የዝምታ ምልክቶች ግልጽ መንት ያስተላልፋሉ። ዋጋዬን አውቃለሁ እና አለመከበርን አልታገስም ይላሉ። ገደቦችን በዝምታ ማስቀመጥ እንዲሁ ስሜታዊ ብስለትን ያሳያል። በድራማ ውስጥ እየተጠመድሽ ወይም በስሜታዊነት ምላሽ እየሰጠሽ አይደለም። በምትኩ በእርጋታና በራስ በመተማመን መሰረት ይዘሽ ቆመሻል። እና ገምች፣ ሰዎች ያስተውላሉ። ወንዶች በተለይ ከሌሎች ተመሳሳይ ነገርን ለመጠበቅ ወይም ለመጠየቅ የራሳቸውን በበቂ ሁኔታ ወደ ሚያከብሩ ሴቶች በእጅጉ ይሳባሉ። ሁለተኛ፣ አነስተኛ የማህበራዊ ሚዲያ መገኘት። በዛሬው የዲጂታል ዘመን ውስጥ ሁሉም ሰው ማህበራዊ ሚዲያ ላይ ህይወቱን የሚመራ ይመስላል። ነገር ግን የግል ህይወቱን የግል ለማድረግ ስለመረጠች ሴት የማይካድ የሚስብ ነገር አለ። አነስተኛ የማህበራዊ ሚዲያ መገኘትን በመጠበቅ በተፈጥሮ ሰዎችን ወደ ውስጥ የሚስብ የልዩነት ስሜት ትፈጥራለች። አስቢው። እያንዳንዱን ህይወትሽን ዝርዝር ነገሮች የማታካፊ ስትሆኝ ያለፍላጎት ለማወቅ ጉጉት እና ለሚስጠሩ አይነት ቦታ ይተዋል። ይህ ማለት ከኢንተርኔት ሙሉ በሙሉ መጥፋት አይደለም። በምትኩ ምን እንደምታጋሪ ሀሳቢ ስለመሆን በጥንቃቄና በልኩ ፖስት ስለማድረግ ከብዛት ይልቅ በጥራት ላይ ስለማተኮር የግል ዝርዝሮችን ከመጠን በላይ ከማጋራት ወይም በአደባባይ ከመናገር ስለመቆጠብ ነው። እዚህ አውጥተሽ ስለምታስቀምጩ ነገር ስትመርጪ ያጸጥ ያለ ግን ኃይለኛውን መልእክት ያስተላልፋል። ግላዊነትን ዋጋ ሰጠዋለሁ እና ስለኔ የበለጠ ለማወቅ እምነቴን ማግኘት አለብ ይላል። ወንዶች ብዙውን ጊዜ ይህንን የማስተዋል ደረጃ ማራኪ አድርገው ያገኙታል፣ ምክንያቱም በስለትና በራስ መተማመንን ያሳያል። እንዲሁም የአንቺን ለዓለም በቀላሉ የማያገኘውን ጎንሽን በመካፈል ከአንቺ ጋር የሚያሳልፉት ጊዜ የበለጠ ልዩ ሆኖ እንዲሰማቸው ያደርጋል። የተወሰኑ የወትሽን ገጽታዎች ከአደባባይ ውጭ በማድረግ ጉልበትና ትኩረትሽ ትርጉም ላላቸው ግንኙነቶች የተጠበቁ እንደሆነ በዝምታ እያስተላለፍሽ ነው። ሶስተኛ በዝምታ ለራስሽ ቅድሚያ ስጪ። ለራስ ቅድሚያ መስጠት መጮ ወይም መኩራራት ያስፈልገዋል። በእውነቱ በጣም ተጽዕኖ ያለው ለራስ ማሰብና ቅድሚያ መስጠት ብዙም ጊዜ በዝምታ ይከናወናል። ለምሳሌ በግቦችሽ ላይ ለማተኮር ያልተነበቡ ቴክስቶችን የመተው ተግባርን እንውሰድ። ትንሽ እርምጃ ነው ነገር ግን ጊዜና ጉልበቴ ዋጋ አላቸው፣ ውድ ናቸው የሚል ኃይለኛ ምልክት ያስተላልፋል። ይህ ጨዋታዎችን ስለመጫወት ወይም ሰዎችን ችላ ስለማለት አይደለም። ይህ ሕይወትሽ ህልሞችሽና ደህንነትሽ መጀመሪያ የሚመጡበትን ቅድመ ሁኔታ ስለማስቀምጥ ነው። በራስሽ ላይ ኢንቨስት ለማድረግ ስትመርጪ ለአካል ብቃት እንቅስቃሴ አዲስ ክህሎት ለመማር ወይም በቀላሉ በራሰሽ ለመደሰት ጊዜ ስትወስጂ ራሰሽ ትልቅ ዋጋ እንደምትሰጪ ለሌሎች እያሳየሽ ነው። ወንዶች በተፈጥሯቸው የዓላማና የነፃነት ስሜት ወዳላቸው ሴቶች ይሰባሉ። በዚህ መታ ለራሰሽ ቅድሚያ በመስጠት ሌሎችን የዓለምሻ አንድ አካል መሆን እንዲፈልጉ የሚያደርግ ሳቢ የሆነ ኃይል እየፈጠርሽ ነው። ይህ ማረጋገጫን ስለመፈለግ ሳይሆን በእውነተኛነት ስለመኖርና በድርጊቶች አድናቆትን ስለማነሳሳት ነው። አራተኛ ወጥነት ያለው ክትትል ቃል ኪዳኖችን ማክበር ቀላል ሊመስል ይችላል ነገር ግን እምነትና አድናቆትን ለመገንባት በጣም ዝቅ ተደርጎ ከሚገምቱ መንገዶች አንዱ ነው። አደርጓሉ የምትሆን በቋሚነት ስትከተይ በዝምታ አስተማማኝነትና ሐቀኝነትን ታሳያለሽ። በደንብ አስቢ፣ ምን ያህል ሰዎች በጨራሽ የማይፈጽሙትን ቃል ኪዳን ይገባሉ። ቃሉ እውነት የሆነ ትርጉም እንዳለው ሰው ሆኖ በመቆም ሌሎች ሊተማመኑበት፣ ሊደገፉት የሚችሉት ሰው ትሆኛለሽ። ይህ የዝምታ እርምጃ ትላልቅ ምልክቶችን አይጠይቅም። በሰዓቱ እንደመገኘት፣ አድርጎ ያሉ ያልሽውን ተግባር እንደማጠናቀቅ ወይም በንግግሮች ውስጥ ትናንሽ ዝርዝሮችን እንደማስታወስም እንኳን ቀላል ሊሆን ይችላል። ሁልጊዜ ቃል ኪዳኖችሽን ባከበርሽ ቁጥር እኔን ማመን ትችላለህ፣ ታማኝና አስተማማኝነኝ የሚል መልእክት በስውር እያስተላለፍሽ ነው። ወንዶች ይህንን ባህሪ በእጅጉ ዋጋ ይሰጡታል። ምክንያቱም የደህንነት ስሜት ይፈጥራል። በአንቺ ላይ ሊተማመኑ እንደሚችሉ ያውቃሉ እና ያ ጥልቅ አክብሮትን ይገነባል። በጊዜነት ወጥነት ያለው ክትትል ለባህሪሽ መለያ ምልክት ይሆናል። ያለ ጮክ ያሉ መግለጫዎች ወይም ማስታወሻዎችን አስፈላጊነት ዘላቂ ስሜትን ይፈጥራል። አምስተኛ በመምረጥ የሚገኝ ሰዎች ለአንድ ነገር ዋጋ እንዲሰጡ የሚያደርጋቸው ምንድን ነው? እጥረት። ሁልጊዜ በምትኖር ጊዜ መገኘትሽ አንዳንድ ጊዜ እንደ ቀላል ነገር ተደርጎ ሊወሰድ ይችላል። ነገር ግን አንቺ በምትመርጭበት ጊዜ የምትገኝ ስትሆኚ ያ በጊዜ ዙሪያ የዋጋንና የሚስጥራዊነትን አየር ይፈጥራል። ይህ ማለት በቀላሉ ላለመገኘት ጨዋታን ምጮት አይደለም። ይህ ጉልበትሽን እንዴትና መቼ ለሌሎች እንደምትሰጪ አስተዋይ መሆኑ። ለምሳሌ ለእያንዳንዱ ስልክ ጥሪ ወይም ቴክስት ወዲያውኑ ምላሽ ከመስጠት ይልቅ የራስሽን ተግባራት አስቀድሚ፣ እና ለአንቺ ምቹ በሆነ ጊዜ ምላሽ ስጭ። ይህ ዝምታ እርምጃ ከሌሎች ውጪ በዓላማና በፍላጎት የተሟላ ህይወት እንዳለሽ ያሳያል እና ያ በሚያስገርም ሁኔታ ማራኪ ነው። እንዲሁም ለምትገኝባቸው ለምታካፊያቸው ጊዜዎች ጉጉትና ደስታን ይፈጥራል። ወንዶች መላ ዓለማቸውን በእነሱ ዙሪያ መካከል የማያደርጉትን የማይመሰረቱትን ሴቶች አደንቃሉ፣ ዋጋ ይሰጣሉ። በመምረጥ የሚገኝ በመሆን ለእነሱ መገኘት ዋጋ እየሰጠሽ ጊዜሽ ውድ እንደሆነ በዘዴ እያስተላለፍሽ ነው። አንድ ነገር ብርቅ ሲሆን በተፈጥሮ የበለጠ የሚወደድ ይሆናል። ስድስተኛ የማዳመጥ ችሎታን ማዳበር። ሁሉም ሰው መሰማት በሚፈልግበት ዓለም ውስጥ በጣም ጥሩ አድማጭ መሆን ብርቅ የማይገኝና ኃይለኛ ነው። አንድ ሰው ሳያቋርጡ የውነት ማዳመጥ ስለ ስሜት ብልህነትሽ፣ ብስለትሽ እና ስለረራይሽ በሰፊ ይናገራል። ይህ አብሮ በእሽታ ራስን ስለመነቅነቅ ወይም ለመናገር ተራን ስለመጠበቅ አይደለም፤ ሙሉ በሙሉ ስለመገኘትና ስለመሳተፍ ነው። አንድ ወንድ ህልሙን፣ ፍርሃቱን፣ ብስጭቱን ወይም ማንኛውም የተለመደ የሆነ ሀሳብ እንኳን ሲያካፍልሽ ያልተከፋፈለ ትኩረትሽን ስጪ። የዓይን ግንኙነትን አድርጊ። በሀሳቢነት ምላሽ ስጪ እና በራሳች ታሪኮች ጣልቃ የመግባት ወይም የማቋረጥ ፍላጎትን ተቋቋሚ። ይህ የዝምታ እርምጃ እሱ የሚናገረውን ቦታ እንደምትሰጭ ያሳያል። ይህም በምላሹ እሱ እንደተከበረና ዋጋ እንዳገኘ እንዲሰማ ያደርገዋል። የማዳመጥ ችሎታ እንዲሁም መግባባትና ግንኙነቶችን ያሳድጋል። ወንዶች የእውነት እንደተረዱ መረዳት እንዳገኙ እንዲሰማቸው ለሚያደርጋቸው ሰው ክፍትና ግልጽ የመሆን እድላቸው በጣም ሰፊ ነው። በጊዜ ሂደት የጠንካራ የመተማመንና የስሜት የቅርበትን መሰረት ይፈጥራል። ሁሉም ጆሮዎችሽ እንዲናገሩ በመፍቀድሽ ምክንያት። ሰባተኛ ትናንሽ ነገሮችን አስታውሺ። አንዳንድ ጊዜ ትልቁን ተጽዕኖ የሚፈጥሩት ትናንሽ ምልክቶች፣ ተግባሮች ናቸው። ያለ ጩኸት ስለ አንድ ወድ በዘዴ ዝርዝር ነገሮችን ማስተዋል የእውነት እንደምታስቢ ለሱ ሊያሳዩ ይችላል። ስለሚወዳቸው ነገሮች አንስቶ ያውቃል። አንድ ቀን በሱ አስገርቢ። ስለሚያስደስተው የትርፍ ጊዜ ማሰለፊያ ታሪክ አካፍሎሻል፣ በኋላ ስለሱ ጠይቅ። እነዚህ ትናንሽ የትኩረት ጊዜያት ብዙ ይናገራሉ። ትናንሽ ነገሮችን ስታስታውሺ፣ እሱን እንደ ሰው ከፍ አድርገሽ እንደምትመለከችው ዋጋ እንደምትሰጪው እያሳየች ነው ለጊዜው በሚያደርገው ወይም በሚናገረው ብቻ ሳይሆን በማንነቱ። ይህ ዝምታ እርምጃ ጠንካራ ስሜት የግንኙነትን ይፈጥራል። ምክንያቱም አንቺ የእውነት ማዳመጥሽንና ትኩረት መስጠትሽን ያረጋግጣል። ይህ ስለ ትላልቅ ምልክቶች ወይም መግለጫዎች ሳይሆን አንድ ሰው በቀላል መንገዶች እንደተስተዋለና እንደተደነቀ እንዲሰማው ስለማድረግ ነው። ወንዶች ብዙውን ጊዜ በጣም አስደሳችሁን ያገኙታል። ምክንያቱም በሚያዘናጉ ትኩረቱን በሚከፋፍሉ ነገሮች በተሞላ አለም ውስጥ የእውነት መስተዋላችሁ ብርቅና የማይገኝ ነው። በጊዜ ዕለት እነዚህ ትናንሽ የአሳቢነት ድርጊቶች የሙቀትና የመተማመን ስሜትን ይፈጥራሉ፣ ይህም እሱን የበለጠ ዋጋ እንዲሰጥሽ ያደርገዋል። ስምንተኛ ያልተጠበቁ የደግነት ምልክቶች። ዝምተኛ የደግነት ተግባራት ሰዎችን አመቺ በሆነው ምርጥ መንገድ ከጠበቃቸው አውጥቶ የሚይዙበት ትልቅ አቅም አላቸው። እሱ ባልጠበቀው ጊዜ አሳቢ የሆነ ጽሑፍ ምልክት መላክ፣ የሚወደውን ምግብ ማብሰል፣ ወይም እሱን መርዳትና ማገዝ የሚሆን እነዚህ ያልተጠበቁ ድርጊቶች ያለምንም ነገር በምላሹ መጠበቅ አሳቢነትና እንክብካቤን ያሳያሉ። የእነዚህ ተግባሮች ውበት ያለው በቀላልነታቸው ላይ ነው። እነሱን ትልቅ ነገር እያደረግሽ አይደለም። ማድረግ ስለፈለግሽ ብቻ መልካም ወይም ደግ ነገር እያደረግሽ ነው። ይህ ዝምታ እርምጃ በቀጥታ ልቡን ያናገራል እናም ዘላቂ የሆነ ስሜትን ይፈጥራል። በትኩረት የሚገኝ አሳቢና እሱ አድናቆት እንዲሰማው ተጨማሪ ርቀት ለመሄድ ፈቃደኛ መሆንሽን ያሳያል። ወንዶች እነዚህን ያልተጠበቁ ጊዜያት ከፍ አድርጎ ይመለከቱታል ምክንያቱም እውነተኛና ከልብ የመነጨውን ይሰማቸዋል፣ እንዲሁም የመልልስና የመደጋገፍ ስሜትን ይፈጥራሉ። አንድ ሰው አሳቢነትና እንክብካቤ ሲሰማው በተፈጥሮ ሱም መልካም ተግባሩን መመለስ ወይም መልሶ ማድረግን ይፈልጋል። በግንኙነትሽ ውስጥ ትናንሽ ሀሳብ የሆኑ ትኩረት የሚሰጡ ያልተጠበቁ ነገሮችን ስታካትች በዝምታ የመከባበርና የአድናቆት መሰረትን እየገነባሽ ነው። ዘጠነኛ በራስ እድገት ላይ ማተኮር። በዝምታ የችሎታሽን የአካል ብቃትሽን ወይም የእውቀትሽን ደረጃ ማሳደግ ሁልጊዜ የራሱን ምርጥ ማንነት ለመሆን ከሚጠርሱ የበለጠ ምን የሚስብና የሚማርካል? ራስን በዝምታ ማሻሻል በስተመጨረሻ ወደሚያብብ ወደ አማራ ትክልት ስፍራ የሚያድጉ ዘሮች ሰዎች ከማስተዋልና ከማድነቅ ውጪ ምንም ሊያደርጉ አይችሉም። አዲስ ክህሎት በመማር የአካል ብቃት እንቅስቃሴ በማድረግ ወይም የፍላጎትሽን ዓላማ በመከተል በራስሽ ለኢንቨስት ስታደርጊ አክብሮትን የሚያዝ ጥልቅ ውስጥ በራስ መተማመንን ታውጫለሽ። ይህንን አስቢው፣ እያንዳንዱን እርምጃዎችሽን ከማሳወቅ ይልቅ በዝምታ አዲስ ቋንቋ እየተማርሽ ነው፣ ወይም ለሙያሽ ተጨማሪ ክህሎት እየጨመርሽ የብቃት ማረጋገጫዎችን እያገኘሽ ነው። አንድ ቀን በድንገት በተማርሽ ቋንቋ ንግግር ታደርጋለሽ፣ ወይም በስራሽ ላይ የትልቅ ፕሮጀክት አባልነት እድገት ታገኛለሽ። ሌሎችን በአግራሞት ላይ ታስቀራለች። በዝምታ ራስን ማሳደግ ያለ ቋሚ ውጭ ወይም ማረጋገጫን መፈልግ ቁርጠኝነትሽንና ጽናትሽን ያሳያል። ወንዶች በተለይም የራሳቸው ዓላማና ምኞት ወዳላቸው ሴቶች በእጅጉ ይሳባሉ፤ ምክንያቱም ይሄ ነጻነትና ጥልቀትን ያስተላልፋል። በራስ እድገት ላይ ማተኮር ውበቱ ያለማቋረጥ ህይወትሽን የሚያስብና የሚያሳድግ ጉዞ መሆኑ ነው። እያንዳንዱ የምትወስጂው እርምጃ ትናንሾቹም እንኳን ወደ ጠረጴዛ የምታቀርቢውን ዋጋ ይጨምራሉ። ስለዚህ ራስሽን ጠይቂ፣ ለማሻሻል የምትፈልግ ህይወትሽ አንዱ ክፍል ምንድን ነው? በዛ ጀምሬ እና ድርጊቶችሽ ለአንቺ እንዲናገሩ አድርጊ። አስተውሽ፣ ይህ ስለማሳየት ወይም ስለምክሮራት ሳይሆን በጸጥታና በቋሚነት የራስሽን ምርጥ ማንነት ስለመሆኑ። አስረኛ አስፈላጊ በሆነ ጊዜ በጸጋ ትተሽ ውጪ። የማይጠቅምሽን ሁኔታዎች መተው ብዙ ነገር ይገልጻል፣ ከቃላት በላይ ምን ጮክ ብሎ ይናገራል? ራስን ቀና አድርጎ ትቶ መሄድ ከዋጋሽ ከሴቶችሽ ወይም ከደህንነትሽ ጋር የማይጣጠም ሁኔታን መቼ መተው እንዳለብሽ ማወቅ እጅግ ከፍ ያላክብሮትን የሚያዝ የዝምታ እርምጃ ነው። ከመርዛማ ግንኙነት ለመሻሻል ቦታ ከሌሉ ስራ ወይም ከአጥፊ ከሚያባክን ጓደኝነት የሚሆን በጸጋ መውጣት ለራስሽ ያለሽን ክብርና ቅድሚያ የምትሰጫቸውን ነገሮች በሰፊ ይናገራል። በጸጋ መውጣት ትዕይንትን ስለመፍጠር ወይም ድልድዮችን ስለማፍረስ አይደለም። ከእድገትሽ ወይም ከደስታሽ ጋር በማይጣጣም ቦታ ለመቆየት ራስሽን በጣም ከፍ አድርገሽ እንደምትመለከች ጸጥ ያለ ግን ኃይለኛ የሆነ መግለጫን ስለመስጠት ነው። ለምሳሌ አንድ ወንድ ገደብሽን ካላከበረ ወይም ጥራትሽን ካላመሰገነ በቀላሉ ራስሽን ከስሌቱ መውጣት ግልጽ የሆነ መልእክት ይልካል። ዋጋሽን ታውቂያለሽ። ይህ ዝምታ እርምጃ ክብርን ከማስገኘት ባለፈ ዘላቂ ስሜት ይፈጥራል። ሰዎች ድራማ ሳይፈጥሩ ጠንከር ያለው ወይም አስቸጋሪ ውሳኔ ማድረግ እንደሚችሉ በሚያሳዩ ሰዎች በእጅጉ ይሳባሉ። ይህ ክብርሽን ስለመጠበቅና የአእምሮ ሰላምሽ እንደሚቀድም መጀመሪያ እንደሚመጣ ስለማሳየት ነው። እና በሚቀጥለው ጊዜ ትክክል ባልሆነ ጥሩ ስሜት በማይሰማሽ ሁኔታ ውስጥ ራስሽን ካገኘሽ፣ አስታውሽ ወጥቶ መሄድ የድክመት ምልክት አይደለም፣ የጠንካሪሽ ማሳያ ነው። በመጨረሻም አንቺን የእውነት የሚያከብሩ ዋጋ የሚሰጡሽ ሰዎች ራስሽን ለማስቀደም ያደረግሽን ውሳኔ ያከብራሉ። ከሁሉም በኋላ መቼ በቃ ማለት እንዳለባት ከምታውቅ ሴት የበለጠ ኃይለኛ ነገር የለም። ቪዲዮን ከወደዳችሁት ላይክና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። የበለጠ ለማወቅ በስክሪኑ ላይ የምትመለከቱትን ወይም በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮዎች ይመልከቱ። ስለ ተከታተላችሁን አመሰግናለሁ። ሰላም ቆዩልኝ።